ማለትም አለባቸው አለባችሁ። ማን ነው የሚገድላችሁ? አንቺ ብቻ ኃላፊነትሽንና ቤቱን ለመውሰድ አዘጋጅ ገነውት ሊሆን ይችላል። እትጂና እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው። ኢትዮጵያ ሀገሬ መከታ ጋሻ

መድብል ዛሬ ላይ ብስጭቱን መቋቋም አቅቶት ከቤት ወጥቶ ወንድሙን ፍለጋ ወደ ውጭ አምርቷል። ታዲያ ወንድሙን የሚያገተው ዝና እንደሆነ ስለሰማ እየተበሳጨ ጫማውንም እያሰረ ድንገት ቅድስት ትመጣለች። ቅድስትም ምን ሆነ ነው ባክን መድብል ንገረኝ ስትለውም በፍጹም አንቺ፣ በቃ ተይኝ። ወንድሜ በህይወት ይኖር የሞትን ማወቅ ሳይኖርብኝ አይቀርም። ስለዚህ ልሄድ ነው አደራሽን ምሳሌን አደራ ይላታል ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድርዳቻ ሳማች ይብዛ እነሆ ምሳሌ ድራማ ይዤላችሁ ቀርብ ያለው ላይክ ሰብ በማድረግ ቤተሰብ እንድትሆኑ በተትና ጠይቃለሁ አገር ሰላም ነው ብሎ ከቤቱ ተኝቶ የነበረው ብሩክ ጠዋት በማለዳ ቅድስት ስትነሳ ግን ብሩክ ድጋሚ ላይ መለስ ሄደ እስኪ መስል ድረስ ከቤት ውስጥ አጥተዋለች ግራም ተጋብታለች እንደውም የት ሄዶ ይሆን እያለችም ወዲያ ነው ወዲህ ብትልም ልታገኘው ግን ተመልሶ ወደ ቤቱ ሊመጣ ያልቻለው ብሩክ ዛሬ ላይ ያለበት አድራሻው ሳይታወቅ አልቀረም ታዲያ ወንድሙ መድብል ወንድሙን በማፈላለግ ላይ በነበረበት ሰዓት ነበረ፣ ያችን የመሀል የትንህት ኤፍራታን አደራ ብሎ ስራ እንድትሰራ ይሰጣታል። ስራዋንም በአግባቡ እየተወጣች ነው። ታዲያ ዛሬም ሌላ መረጃዎቹን ይዛለት መታለች። መድብል ስልክ ተደውሎለታል። ስልክ የደወለለት የባንክ ሰራተኛው ነበረ። ታዲያ ስልክ ደውሎለትም ኤውልህ በእነዚህ አካውንቶች ነው እነዚህ ባለቤቶች ናቸው ብር ያስገቡላት ለብሩክ። ስለዚህ ያለውን ሁኔታ ይሄ ነው ብሎ ስልኩን ይዘጋል። ስልኩን ሲዘጋም ያየውን ስማመን ያቅተዋል። ያየው ስም እጅግ በጣም ግራም ያጋባና፣ እነዚህ ሰዎች በወንጀል የተጨማለቁና እሱም የሚያውቃቸው ሰዎች ነው ያገኟቸዋል። ወይኔ ወንድሜ፣ ወይኔ ብሩ ከነዚህ ሰዎች ጋራ እንዲው ምን ዱሎክ ነው የገባው እያለ እየተርበተበተ የገባበትን ሁኔታ እንዴት አድርጎ ማውጣት እንዳለበት ተጨንቋል። በሌላ በኩል ሞገስ ከዳጣ ጋር ሆኖ ስለ ቤተሰቦቿ እያወራትም ነበረ። እሷም ቤተሰቦቼ እጅግ በጣም ጥሩ ናቸው፣ እናትየዋም እጅግ በጣም ጥሩ ናት። አባቴ በተለይ እጅግ መልካም ሰው ነው። እኔ አሁን መኖር ፈልጋለሁ፣ የሚያሳሱና የሚያጓጉ ወጦች አሉኝ፣ ስለዚህ መኖር ፈልጋለሁ ሞገስ ትለዋለች። አደለ ልክነሽ ብሏት እያለ ሞገስ ግን እጅግ ድብርት ውስጥ ገብቷል። የሚወደውና ያ ሲጠፋ የሚፈልገው ጓደኛው ዛሬ ላይ ግን እሱ የለም፣ እሱም ሲፈልገው እንደነበረው ሊፈልገው ባለመቻሉ እጅግ ትካዜ ውስጥ ገብቷል። ሞገስ ምን ሆነሃል ትለዋለች ዳጣ። ቡሩኬ እኮ ጠፍቷል፣ አየሽ እኔ ጠፍቼ ቢሆን ኑሮ እሱ ግን እስካሁን ድረስ አርፎ ቆጭ አይልም ነበር። እኔ ግን ምንም ሳላደርገው እስካሁን አለው ይላታል። አይዞ ይገኛል ኩቡራ፣ ስለዚህ አትጨነቅ፣ ደሞ ወደዛ ሰፈር አንሄድም ያነ መንታን ዝና እንዳያገኝን ትለዋለች። ታዲያ ዝናን እንዳያገኛቸው ስለፈሩ መድብል እንድደውልለትና ስልኩ እንዳላት ይጠይቃታል። አው ስልኩ አለኝ ትለውና ለመድብል ስልክ ትደውላለች። መድብልም ወደነሱ ጋር እንደሚመጣ ይነግራቸዋል። በሌላ በኩል ዝና ማህሌትን ካላገኘች ብሎ ማህሌትም ልታገኘው ሄዳለች። ታዲያ ልታገኘው ሄዳም የውልህ ለምንድን ነው የፈለግከኝ? ስትለውም የውልሽ አሁን ከበድ ያለ ስራ ልሰጥሽ ነው ይላታል። ምንድን ነው ስራው? እኔ አሁን የምችል ከሆነ ነው እማችል ከሆነ አላደርገውም ትሏለች። ቆይ አንቺ ግን ሁሉ ነገር በቃ አልችልም ነው አደለም የምታውቂው፣ ትችያለሽ፣ ስለዚህ ታደርጊዋለሽ ይላታል። ቆይ ግን ሞገስ ማዕዝና እኔ ምንም ምንድን ነኝ? ስታየኝ እሴት አልመስልም አላምርም ብላ ትጠይቀዋለች። እሱም እኔ እንጃ ብቻ እሴት አትመስኝም ደግሞም አታምሪም። እኔ የምትመስኝ አንቺ ገንዘብ ወዳጅ ግድ የለሽ ምንም በሴት ሴት አትመስኝም ይላታል ይሄኔ ብልጭ እያለባትም እየተበሳጨችም ቢሆን እሺ አሁን እኔ ለምን እንደፈለከኝ ትነግረ ትችላለህ አለችው እኔ አሁን የፈለኩሽ ከነብሩክ ቤት ምን እንደሚደረግና ምን እየታሰብ እንደሆነ የሚያጣርልኝ ሰው ፈልጋለሁ ስለዚህ እንድታጣሪልኝ ፈልጋለሁ እሱን ካደረግሽ ደግሞ ቤትሽን መረከብ ትችያለሽ ይላታል አይ የሚችል አይመስለኝም ትለዋለች። እሴት ነሽ ወይስ ምንድን ነሽ ብሎ ስላነገራት እየተበሳጨች፣ እሷ በልቧ ስለወደደችው እሱ ግን በፍጹም ለሳ ደንታ እንደሌለውና ከኑና ውጭ ማንም እንደማይታየው እየነገራት ነበር። ታዲያ እሱም ገንዘብ እንደሚያሸንፋት ያውቃልና ይውልሽ ይሄን ነገር የምታደርጌ ከሆነ አሁኑኑ ቼክ ስጽፍልሻለሁ፣ ይላታል። ወዲያውኑ ሸብረክ ብላ የገንዘብ ነገር አይሆንላትም ና እሺ ችግር የለም ማለችው አይደለ። አሁን ግን አያውቅትም አይደል አላት። አዎ አያውቅተኝም አለችው። ገንዘብ ወዳጅ እንደሆነችው ቃልና በገንዘብ ተጠቅሞ የሚፈልገውን ነገር ሊያደርግ እየፈለገ ነው። ታዲያ ነገሮችን እንድታጣራ ና እነ ቡሩክ ቤት የሚፈጠረውን ነገር ባስቸኳይ እንድትነግረው ይነግራታል። በሌላ በኩል መድብል ወደ ሞገስ ጋር አቅንቷል። እነ ሞገስን ሲያገኛቸው ሞገስ እጅግ በጣም ፍራቻ ውስጥ ነው። ታዲያ ዳጣም ግራ ተጋብታለች። የሞገስ ፍራቻ ደግሞ ደንበር ያለፈ ስለሆነበት መድብል ቆይ ግን ሞገስ ምን ሆኖ ነው የምትፈራው? ለምንድን ነው እንደዚህ የምትሆነው? ይለዋል። አይ እኔ ምንም አልሆንኩኝም፣ ግን ይሁልክ እኔ ለምወዳቸው ስል መፍራትና ራሴን መጠበቅ ይኖርብኛል። የምትወደው ሰው ሲኖር ደግሞ ግዴታ መፍራት ይኖርብሃል። መሞት አልፈልግም ይለዋል። ቆይ አንተ ዝናውን እንደ ምንድን ነው የምትቆጥረው? ለምን ስትፈረዋለህ? ይለዋል። አይ ፈርቸው ሳይሆን ለምወዳቸው ስል ነው ምፈራው። ስለዚህ እባክህን መድብል እኔ ወድጃ አይደለም ይለዋል። ተው እንደዚህ አትሁን በመፍራት ብዙ ነገሮችን ታጣለህ። ደፋር ስትሆን ግን ሰውን ውደደው፣ አክብረው እንጂ ሌላ ነገር አያስፈልግም። መፍራት ሌላ ታምር ነው። ስትፈራ ብዙ ነገሮች ይጎድሉብሃል። ስለዚህ ፊት ለፊት መጋፈጥ ይኖርብሃል ብሎ የወንድነት ምክሩን ይመክረዋል። ይህንን ስትሰማ ዳጣ ልበሙልነት ይሰማታል። ሞገስንም ይሁን ልክ አየከው፣ ወንድ ነው አለችው። ታዲያ ከዘራቸው ነው፣ ቡርኬም እንደዚህ ነበር የሚለው። ለምን አንተ የወንድ ምክር አትሰማም? ትለዋለች ሞገስን። ሞገስም ይኸው ልጅ ዳጣ፣ እኔ ለምወዳቸው ሰው ስል ነው፣ ከአጠገቤ የምወዳቸው ሰዎች አሉ፣ ስለዚህ እነሱ እንዲኖሩልኝ ስለምፈልግ ነው እንጂ እስከ ዛሬ ተጋፍጭም አይቸዋለሁ ይላቸዋል። ታዲያ ይህንን የተመለከተው መድብል የወንድ ልጅ ፍራቻ በዚህ ልክ ሲሆን እጅግ በጣም ስለቀፈፈው፣ ለማንኛውም ፍራቻህን በልክ አድርገው ብለው እንዲለያዩ ይወስናሉ። ማህሌት ነገሮችን ለማጣራት ከነብሩክ ቤት ያለውን ነገር ለማጣራት ግዴታ የፍራታ እንድታግዛት ነው ማድረግ ያለባት። የፍራታንም ትጠይቃታለች። የፍራታ ግን ይውልሽ ቆይ ግን የዚህን ያክል የነብሩክ ቤት ያስጨነቀው ዝናብ ለምንድን ነው ትላታለች። እኔ እንጃ ብቻ ግን ግራ አጋብቶኛል። ግን አንቺ ታጣሪልኛለሽ አይደል አለቻት። ገንዘብ እወዳለሁና ማለት ይቅርና እንደዚህም አለቻት፣ ይውልሽ እኔ ገንዘብ ያስፈልገኛል። ስለዚህ ገንዘቡን ካስገባሽልኝ እነግርሻለሁ ትላታለች። እሺ አስገባልሻለሁ። አይ መጀመሪያ ባለፈው ያልሽኝን ብዙ ጉዳይ አለ። ስለ ልጅ ሕክምናው ጉዳይ ያልሽውን እሱ እንድትነግሪኝና እኔም ደግሞ እዛ ቤት ያለውን መረጃ በሙሉ ነግርሻለሁ፣ ትላታለች። በሀሳብ ተስማሙ። ብሩንም እንድታስተላልፉልኝ፣ ካስተላልፋችሁልኝ በኋላ ግድ የለም ሁሉንም ነገር ነግራቸዋለሁ አለቻት። በሀሳብ ተስማምታ የቡነ የቡነቡሩኬን ጉዳይና ባለፈው የነበረውን ጉድ በሙሉ ዝርግፋ አድርጋ ነገረቻት። ይውልሽ ቡሩኬ ኮ ባለፈው ልጁን ያሳከመው ህገወጥ ስራን ከሚሰሩ ሰዎች ጋር ከእነሱ ጋር ተባብሮ እንዲሰራ ነበረ። ታዲያ እሱ ግን አየር መንገድ ላይ ሲደርስ አውርዶ እቃውን ቆሻሻ ገንዳ ውስጥ ጨምሮ ልጁን ግን ይዞ ሄደ። ዘጠኝ ሚሊዮን ብር ነበር የሰጡት ካዳቸው። ከዛ ልጁንም አሳክሞ ተመለሰ። ነገር ግን ሲመለስ የጠበቀው ሌላ ነገር ነው። ለዛም ነው አለቻት። እሺ ብላ ፍራታ የዋዛ አደለችምና ነገ ጧት ትነግርሻለሁ የኔን ደግሞ አለቻት። መሀሌት በሀሳቧ ተስማማች። ያች ግን ቆቅናትና ጧት ደግሞ ለብሩኬ ወንድም ለመድብል ደውላ የሆነውን ነገር በሙሉ ነገረችው። ብሩኬም ያለበት ሁኔታ እጅግ በጣም ስላሰጋው መድብል እየተርበተበተ ወይን ወንድሜ ምን ውስጥ ነው የገባኸው? እያለም ልብሱን ለባብሶ ከቤት ሊወጣ ሲል ድንገት ቅድስት ትመጣለች። ምን ሆነሃል መድብል? ትለዋለች። ምንም አልሆንኩም፣ ነገር ግን እኔ ከዚህ ልሄድ ነኝ። አደራሽን ምሳሌን ያላንቺ ሌላ ማንም የላትም። ትምህርት ቤት እንዳትሄድ ይላታል። ትምህርት ቤት እንዳትሄድ የሚለው ነገር እጅግ አስደነገጣት። እንዴ መድብል፣ ምን እያልክ ነው? ትምህርት ቤትማ መሄድ አለባት አለበት። ምንድን ነው የሆነው ነገሩ ትለዋለች። ይኸውልሽ፣ ወንድሜ ወይ በሕይወት አለ ወይ ሞቷል፣ እሱን ሳላጣራ ወደዚህ ቤት አልመለስም። ለእናንተ ማስኪ ነውና፣ አንች አንቺ ቢወራሽ፣ ጠብቂ ተጠብቂ፣ እስክመለስ ድረስ አደራሽን ይላታል። ቅድስት እጅግ ግራ ተጋብታለች። ስትናፍቀውና ስትፈልገው የነበረው ብሩኬ እንደተኛ ጠላው ወጣ። ስትመለስ ግን ያላገኘችው ብሩክ ዛሬ ሞቱን ዜናውን ለመስማት ጆሮዋ እጅግ በጣም ከበደው። ግራ ተጋብታለች። በፍጹም እንዴት እንደዚህ ትላለ ትሏለች። እንግዲህ ነገርኩሽ ብሎ ጥሏትም ከቤት ይወጣል። ቅድስት እጅግ በጣም በጭንቀት ተዋጠች። ቤቱ በለዋያ ላይ እየተፈረሰ እስኪመስላት ድረስ እየተርበተበተች ሶፋ ላይ በቁመቷ ልክ ዘው ጉብላ ቆጫለች። ቀጣይ ክፍሉ ምን ይሆን ይሆን? እውነት ብሩኬ በህይወት የለም ይሆን ወይንስ አግተውት ይሆን? በቀጣይ ክፍል እስከምንገናኝ ጤና